በጌዴኦ ዞን ወናጎ ወረዳ በፖሊስ ግድ የለሽነት የአንድ ወጣት ሕይወት አለፈ። ከዲላ ከተማ በ13 ኪሎ ሜትር ርቀት ላይ በምትገኘው በጌዴኦ ዞን ወናጎ ወረዳ አሳዛኝ ልብ የምሰብር ክስተት ተፈጠረ። የ12ተኛ ክፍል ተፈታኝ የነበረውና ትምህርቱን አቋርጦ በጋራጅ ስራ ይተዳደር የነበረ አንድ ወጣት ትላንትና ከሰዓት በኋላ ከጓደኛው ጋር ቡና እየጠጣ ሳለ በአቅራቢያው የተቀመጠ የፖሊስ አባል ንጹህ የጦር መሳሪያ አያዝ ግዴለሽነት ምክንያት ህይወቱን አቷል። ፖሊሱ በከተማው ምንም አይነት የጸጥታ ስጋት በሌለበት ሁኔታ ጠመንጃውን ጭኑ ላይ አስቀምጦ አቀባብሎ በማይገባ መልኩ ሲያጸዳዳ ወይም ስነ ካካ በድንገት ቃታውን ስቦ ሁለት ጥይት ተኩሷል። በዚህ አሳዛኝ ክስተት የወጣቱ ጓደኛ በመቀመጫ ተመጥቶ ከሞት ተርፏል። ይህ ወጣቱ ግን በኩላሊቱ ተመጥቶ ለይክምና ብወሰድም ህይወቱ ልተርፍ አልቻለም። የፖሊስ አባል የጦር መሳሪያ አጠቃቀም ላይ የሚወሰደው ፍጹም ግዴለሽነት ትልቅ ህልም ያለውን ወጣት ህይወት እንዲቀጥፍ ምክንያት ሆኗል። ፖሊስ ለዜጎች ደህንነት ስባል የያዘውን መሳሪያ አያያዝ ላይ ትልቅ ጥንቃቄ ማድረግ እንደሚገባ ይህ አሳዛኝ ክስተት ትልቅ ትምህርት ይሰጣል። ለሟች ቤተሰቦቹና ወዳጅ መጽናናትን እንመኛለን። እጅግ አሳዛኝ መረጃ ነው። ሚኪታ ሰብስክራይብ በማድረግ ወቅታዊ ነጫጭር መረጃ አገኙት። ሰላም ቆዩልኝ።